እንግዲህ ውድ ተሳታፊዎቻችን ጥሩ ጊዜ የሰለፋችን ብለን ተስፋ እናደርጋለን። በዩኒት ሶስት ክፍል ሶስት ማለት ነው የምናየው ዲስሽን ሜኪንግን ይሆናል ማለት ነው። ሰው አሁን ከዚህ በፊት እንዳየነው ፕሮብሌም ሶልቪንግ ላይ ሶስት ስኪሎች አሉ ብለናል። የክሪቲካል ቲንኪንግ ስኪልን ሃፍ ክሬቲቪቲና ኢኖቬሽን አይተናል። በሶስተኛ ደረጃ ደግሞ የምናየው የዲስሽን ሜኪንግ ስኪልን ይሆነ ማለት ነው።

በቅርቡ ጊዜ እናንተ የወሰናችሁትን ውሳኔ ውሳኔ አለ ካለ፣ እንዴት ወሰናችሁ፣ እንዴት ወደዛ የፋይናል ሊስትሽን ደረሳችሁ፣ እዛ ፋይናል ሊስትሽን ላይ ስደርሱ ምን አይነት ነገሮችን አይታችኋል፣ ምን አይነት ፋክተሮችን አይታችሁም እዛ ውሳኔ ላይ የደረሳችሁት። እስቲ ይህንን በተመለከተ ሊስት ዳውን አድርጉና ለአጠገባችሁ ላለ የዚህ ስልጠና ተሳታፊ ሼር አድርጉ። ይሄን ለማድረግ ሶስት ደቂቃ አለን። እባኮትን ውድ አስተባባሪ ይህንን በማድረግ ይተባበሩን ፋሲሊቲ ያርጉልን እናመሰግናለን

እናመሰግናለን ውድ ተሳታፊዎች እና አስተባባሪዎች። ያው እንግዲህ ውሳኔዎችን ለማስተላለፍ ብዙ ነገሮችን ማየት ይጠበቅብን ይችላል። ሰዎች በእለት ተእለት የኑሮ ሁኔታቸው ውስጥ በግል ሊሆን ይችላል፣ በተቋሙ ውስጥ ባላቸው ቆይታ ውስጥ ቀላልም ሆነ ከባድ ውሳኔዎችን ያስተላልፋሉ። እና ሁሌም ውሳኔ ስናስተላልፍ ዝም ብለን በአንድ ላንወስን እንችላለን፣ አንወስንም። ስለዚህ ብዙ ነገሮችን ልናይ እንችላለን። ያንን ውሳኔ ብናስተላልፍ ምን ያመጣል? ምን ተጽዕኖ አለው? ምን ጥቅም አለው? ምን ጉዳት አለው? የተለያዩ ቤቶችን በመጠቀም ያሉንን የውሳኔ ለመስጠት የሚያግዙ ዝን አማራጮች እናይ እንችላለን ማለት ነው። ስለዚህ ወደ ውሳኔ ከመራታችን በፊት የተለያዩ ፋክተሮች እናይ እንችላለን በሂደት ውስጥ ማለት ነው። ሶ ባጭሩ ዲሲሽን ሜኪንግ ኢንቮልቭስ ኢንዲቪጁዋልስ ሜኪንግ ቾይስ አማንግ ዲዛይር ኦልተርናቲቭስ ቱ ማክሲማይዝ ኤክስፔክትድ ዩቲሊቲ። ስለዚህ ሁሌም ብዙ አማራጭ ይኖራል። ከዛ ውስጥ የትኛውን በወሰን የተሻለ ጥቅም ያገኝበታል ለሚለውን ልናይ እንችላለን። ዲሲሽን ሜኪንግ ማለት በአጭሩ ብዙ በሆነ ጉዳይ ውሳኔ ለማሳለፍ ስናስብ ብዙ አማራጮች ይኖራል። ከዛ ውስጥ የተሻለውን አማራጭ የመወሰን ሂደት ዲሲሽን ሜኪንግ። ዲሲሽን ሜኪንግ ኢዝ ፕሮሰስ ኦፍ ሴሌክቲንግ ቤስት ኮርስ ኦፍ አክሽን አማንግ ቫሪየስ አልተርናቲቭስ ቱሪስ ሰም ካይንድ ኦፍ ዲዛይራ አውትካም የተሻለ አውትካም ለማግኘት የተሻለ ውሳኔ ለመድረስ የተለያዩ አማራጮችን ልናይ እንችላለን። የዚህ ሂደት ዲስሽን ሜኪንግ ፕሮሰስ ነው ማለት ነው። ስለዚህ ማስተሪንግ ዲስሽን ሜኪንግ ስኪል ኢዝ ክሪቲካል ፎር ቦዝ ፐርሰናል ኤን ፕሮፌሽናል ሳክሰስ ቢኮዝ ሁሌም ባለን የፐርሰናል ላይፍ ልንሻል ባለን የፕሮፌሽናል ሳክሰስ በሂደት ውስጥ ውሳኔ ስጥ ካልቻል ይብን ያቀርነውን ዕቅድ መተግበር ልንቸገር እንችላለን። ስለዚህ ሁሌም ዲስሽን ሜኪንግ ኢዝ ኢምፖርታንት፣ ነገሮችን ለመወሰን በጣም አስፈላጊ ነው ማለት ነው ቢኮዝ ቻሌንጆችን ለማለፍ ኦፖርቹኒቲዎች ካሉ ያን ኦፖርቹኒቲ ለመጠቀም ለለት ስጋት ካለብን የስጋቱን ኢምፓክት ለመቀነስ በአጠቃላይ የአስቀመጥኑ አላማ ኢፌክቲቭሊ አቺው ለማድረግ ዲሲሽን ሜኪንግ በጣም አስፈላጊ ነው ማለት ነው። ሶ በቲቬት ኮንቴክስት ዲስሽን ሜኪንግ ለምን ለምን ይጠቅማል በስራ ማለት ነው። ዲሲሽን ሜኪንግ ላይ ዲሲሽን ሜኪንግ የሚለውን ሹ ብለይ ልንተገብር እንችላለን የሚለውን ካየን አንደኛው ለምሳሌ የኦኩፔሽናል ስታንዳርዶችን ከኢንዱስትሪ ስታንዳርድ ጋራ ማች ለማድረግ ውሳኔችን ውሳኔ መወሰን አለብን ማለት ነው። ስለዚህ ኢንተሪንግ ኦኩፔሽናል ስታንዳርድ ኢንዱስትሪ ስታንዳርድ ዊሃት ሜክ ዲሲሽን ኢንዱስትሪ ስታንዳርድ እናያለን። እዚ ጋ ያለውን የተቋም ስታንዳርድ እናያለን። የተቋም ያስቀመጠ ኦኩፔሽናል ስታንዳርድ የሰልጣና ስነሳሰጥን የምንጠቀሙ ስታንዳርድ እናያለን። እዛ ካለ ይሄን ብናደርግ ምን ሆ የሚለው ነገር ኦፕሽኖችን እያየን ውሳኔዎችን ማስተላለፍ አለብን ማለት ነው። ሌላ በተቋም ውስጥ ብዙ ሀብቶች ሊሚትድ ናቸው፣ ስከርስ ናቸው። ስለዚህ ይህን ስከርስ የሆነ ሪሶርስ እንዴት አድርገን ብንጠቀም ብንጠቀም ኤፌክቲቭሊ ብንጠቀም የተሻለ አውትካም ማግኘት ይቻላል የሚሆን በማሰብ ለማሰብ መሆን የዲሲሽን ሜኪንግ ስኪል በጣም ኢምፖርታንት ነው። ቢኮዝ ስከርስ የሆነ ሪሶርስን በጣም ለብዙ ክፍል አሎኬት ለማድረግ ዊ ሃቭ ቱ ሜክ ዲሲሽን ቢ ፕራሪታይዝ ማድረግ ካለብን ፕራሪታይዝ እናደርጋለን ማለት ነው። ሌላው የዳይቨርሲፋይድ የሆነ የሰልጣኞችን ፍላጎት ለማስተናገድ ዲሲሽን ሜኪንግ አስፈላጊ ነው ማለት ነው። ሌላው ጥሩ የሆነ የኢንዱስትሪ ፓርትነርሺፕ፣ ሪሌሽንሺፕ ዴቨሎፕ ለማድረግ ዊ ኒድ ቱ ሃቭ ዲሲሽን ሜኪንግ ስኪል እነርሱ። ሌላው ቱ ኢቫልዌት ኤንድ ዲፋይን ዲፍረንት ካይንድስ ኦፍ የኳሊቲ ስታንዳርድስ ሪሌቫንስ ስታንዳርድስ ሃቭ ቱ ሜክ ዲሲሽን። ሶ ጄኔራሊ ኢፌክት ዲሲሽን ሜክንግ ኢንሹርስ ዳ ትሬኒንግ ሪሜይንስ ሪሌቫንት እንዲሆን ትሬኒንግ ኢምፓክትፉል እንዲሆን ኤንድ ኦልሶ የምናስተምረው ትምህርት ከኢንዱስትሪ ፍላጎት ጋር አላይን እንዲያርግ ፕላስ የተማሪዎችን የኬሪየር ሬዲነስን ከፍ ለማድረግ ማለት ተማሪዎቻችን በሚመረቁበት ሰዓት በቃ ስራም ፕራክቲካሊ መስራት የሚችሉ ተማሪዎች ወይም ሰልጣኞች ሆነው እንዲገኙ በጣም ዲስሽን ሜኪንግ አስፈላጊና ቁልፍ የሆነ የፕሮብሌም ሶልቪንግ ስኪል ነው ማለት ነው። በዚህ በዲስሽን ሜኪንግ ውስጥ ሌላው የምናየው ሹ የዲሲሽን ሜኪንግ ስቴፕስ ናቸው። የተለያዩ ስኮላርስ የተለያየ አይነት ስቴፕ ዴቨሎፕ አድርገዋል። አሁን ለዚህ ትሬኒንግ የምንጠቀመው የዲሲሽን ሜኪንግ ሰባት ስቴፖች ይሆናል ማለት ነው። ሁሌም ዲሲሽን ሜክ ስናደርግ የመጀመሪያው ስቴፕ ዲፋይን ፕሮብሌም ምንድን ነው። ቅድም እንዳለው ሁሌም ፕሮብሌም መራት ይቀድማል እና ፈርስት ዊ ዲፋይን ፕሮብሌም ተን፣ ፕሮብሌሙ በደንብ ካወቅም በኋላ ለፕሮብሌሙ የሚያግዘንም መረጃ እንሰበስባለን። ቢኮዝ ሁሌም ውሳኔ ስንሰጥ የምንሰጠው ውሳኔ ወይም የምናስተላልፈው ውሳኔ ጥራት ዲፔንድ የሚያደርገው ባለን መረጃ ላይ ነው ማለት ነው፣ ወይም በሰበሰብነው መረጃ። ስለዚህ ለውሳኔው የሚያግዙን መረጃ እንሰበስባለን ማለት ነው። ሶ መረጃ ከሰበሰብን በኋላ ከዛ መረጃ ተነስተን የመፍትሄ አቅጣጫ ይሆናሉ ብለን የምናስባቸውን አማራጭ የመፍትሄ አቅጣጫ እንዘረዝራለን አይደንቲፋይንግ አልተርናቲቭስ ማለት ነው አልተርናቲቭ ኤ ቢ ሲዲ ሊሆን ይችላል ን ይህን ካደረግን በኋላ ስቴፕ ፎር ላይ ኢቫሌ አልተርናቲቭ ለምሳሌ ኤን ወይም አማራጭ ኤን በወስር ምንድን ነው ጥቅሙ ምን ጉዳት አለው ኦኬ ምን ቤኔፊት አለው? ቢኮዝ ማንኛውም ውሳኔ የራሱ የሆነ ፕሮሴን ኮንስ አሉ። ጥቅም እና ጉዳት ስላሉት ይሄንን በደንብ ኢቫሊት እናደረጋለን ማለት ነው። ኢቫሊት ካደረግን በኋላ ስቴፕ ፋይቭ ላይ የምንወስነውን ውሳኔ ካለን ባለን ክራይቴሪያ መዝነን እንወስናለን። ዛት ኢዝ ሜኪንግ ዲሲሽን ማለት ነው። አፍተር ሜኪንግ ዲሲሽን ስቴፕ ሲክስ ላይ ዊ ኢምፕሊመንት ዲሲሽን፣ የወሰንነውን ውሳኔ በተግባር ኢምፕሊመንት እናደረጋለን። ኢምፕሊመንት ካደረግን በኋላ ምናልባትም ያ ዲሲሽን ኢምፓክቱ ፖዚቲቭ ሊሆን ይችላል ኦር ኔጌቲቭ ሊሆን ስለሚችል ምን ማድረግ አለብን? ሃፍ ቱ ሞኒተር ን ሪቪው ዲሲሽን ሶ ንላስቴ ሞኒተር ን ሪቪው ዲሲሽን ስለዚህ ሳምታይምስ እዚህ ጋር ሪቪው እና ሞኒተር ስናደረግ ስቲል ትክክል ካልሆነ ውሳኔያችን ተመልሰን ወደ ኋላ ተመልሰን ፕሮብሌሙን በትክክል ዲፋይን ማድረግ ካለብን ዲፋይን እናደርግ እንችላለን ማለት ነው ሶ ዲስ አር ሶ ዲሲሽንን ሜ ካድደረግን በኋላ የወሰነ ውሳኔ ሳምታይምስ አውትካሙ የባሌት ማድረግ ያስፈልጋል። አንዳንዴ የወሰነ ውሳኔ ሮንግ ከሆነ ችግር ካለበት ሳምታይምስ ወደ ፕሮብሌሙን እንመለስ እንችላለን እና ሁሌም አንድን ዲሲሽን ሜድ ካድረግም በኋላ ሲሽኑን ወይም የዲሲሽኑን አውትካም የባሌት ማድረግ ያስፈልጋል። እና ይባሌት ለማድረግ አር ዲፍረንት ቱልስ ፎር አሲንግ ሪስክ ኤንድ ኦትካም ሲሽን ሪስክ ሜትሪክስ ምንድንነው በቴብል መልክ ወይም በሜትሪክስ መልክ ሪስካችን ከዘርዘርን በኋላ እያንዳንዱ ሪስክ ምን ያህል ሲቪየር ነው የሚኖሩ ኢምፓክት ምን ያህል ነው የሚለው ነገር እያየን በዝርዝር እያመዛዘንን አናላይዝ እናደርግ እንችላለን። ሌላኛው ሜትድ የሶውት አናሊሲስ ነው። ሶውት አናሊሲስ ምንድን ነው? ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ ኤንድ ትሬት አናሊሲስ ነው። ስትሬንግዝ ማለት ውስጣዊ የሆነ ጠንካራ ጎን ሲሆን ዊክነስ ደግሞ ውስጣዊ የሆነ ጠንካራ ጎን ነው። ስትሬንግዝ ዊክነስ ደግሞ ውስጣዊ የሆነ ደካማ ጎን ነው። ኦፖርቹኒቲ ኤክስተርናል የሆነ ፖዚቲቭ ፋክተር ነው። ትሬድ ደግሞ ኤክስተርናል የሆነ ኔጌቲቭ ፋክተር ነው። ስለዚህ እነዚህም በማየት ስትሬንግዛችን ምን ስትሬንግዝ አለን፣ ምንስ ዊክነስ አለን። ሶ ስትሬንግዛችንን በተሻለ መልኩ ለማስቀጠል፣ ዊክነስ ካለ ያንን ዊክነስ ኢምፕሩቭ ለማድረግ፣ ፕላስ ኦፖርቹኒቲዎች ካሉ እነዚን ኦፖርቹኒቲዎች ለመጠቀም፣ ትሬድ ካለ ትሬድ ወይም የስጋቱ ስጋቱ የሚመጣውን ኢምፓክት ቀድመን ለመዘጋጀት ያገዘን ዘንድ የሶት አይነት መስራት ሳምታይምስ የዲሲሽን አውትካም ኢቫሉዌት ለማድረግ ያገዛል ማለት ነው። ሌላኛው ሜትድ የኮስት ቤኔፊት አናሊስ ሜትር ነው። ይሄ ምንድነው? ሳምታይምስ የወሰነ ውሳኔ ስንወስን ሁሌም የዲስሽኑ ቤኔፊት ከኮስቱ ካልበለጠ ውሳኔ መወሰን አይበረታታም። ሶ ኮስት ብለን ስንል ያንን ውሳኔ ለመወሰን የምናወጣው ወጪ ከገንዘብ ውጭም ሊሆን ይችላል። ሶ ቤኔፊት ደግሞ ከውሳኔ የምናገኘው ጥቅም ነው። ሁሌም አንድን ውሳኔ ቤኔፊቱ ከኮስቱ ካልበለጠ እንደ ቤስት ዲሲሽን አንወስደውም። ሌትስ ሳይ ኢፍ ደ ኮስት ሞር ዘንደ ቤኔፊት እንደዛ አይነት ዲሲሽኖችን መውሰድ አስፈላጊ አይደለም ማለት ነው። ስለዚህ ሳምታይምስ ኮስት ቤኔፊት አናሊሲስ በመስራት የዲሲሽንን አውትፑት አናላይዝ ማድረግ ይቻላል። ሌላው ዲሲሽን ትሪ በመጠቀም ሳምታይምስ ዲሲሽን ትሪ ማለት ልክ በፊሽ ቦን ዲያግራም መልክ የነኑ ዲሲሽን ወይም ኦፕሽን አውትካም እያዩ እያብራሩ በማየትም አሁን የዲሲሽንን አውትካም ኢቫሊት ማድረግ ይቻላል ማለት ነው። ሌላኛው ሪስክ ሬጅስተር ነው። ይህ ምንድን ነው? መዝገብ ላይ ዲቴል እየናኑን ሪስክ በደንብ በማብጠርጠር ምን ሪስክ አለ፣ አውትካሙ ምንድን ነው፣ ምን ይመጣል፣ መቼ፣ ማነው የሚመለከተው የሚለው ነገር በማብራራት ሪከርድ ና አርገን ልንመዝን እንችላለን ማለት ነው። ሌላኛው ደግሞ ቤንች ማርኪንግ ነው። ቤንች ማርኪንግ ማለት የሌሎችን ጥሩ ምሳሌ ጥሩ ተመክሮ ወደ ራስ ማምጣት ወደ እኛ ኮንቴክስት ማምጣት መቻል ይሄም ሌላኛው አውትካምን ኢቫሌት እናደርግበት ነው ማለትም፣ ሳምታይምስ የእኛን ዲሲሽን ከሌሎች ጋር ማመዛዘን፣ በኢንዱስትሪ ውስጥ ጥሩ የሆኑ ምሳሌ መሆን የሚችሉ ካሉ የእነሱን አውትካም ከኛ ጋር ኢቫሌት በማድረግ አሁንም ዲሲሽንን ኢቫሌት ማድረግ ይችላል ማለት ነው። ሌላኛው ሴናሪዮ አናሊሲስ የተለያዩ ሴናሪዎችን ሪላይፍ ኬዞችን በማምጣት ከኛ ጋር በማመዛዘን አሁንም የዲሲሽናችንን አውትካም ኢቫሌት ማድረግ እንችላለን ማለት ነው።